ጤና ይስጥልኝ የዩትዩብ ቻናል ተከታታዮች እንደምን አላችሁ? በዛሬ ሁለት ከአስሩ የዓለም ክሪቲካል ከሆኑ የኢኮኖሚ አውደ ውጊያዎች በቀጣይ 2030 እስከ 2050 ባለው ጊዜ ውስጥ ብሉ ኢኮኖሚ ወይም የሰማያዊ ኢኮኖሚ የሚባለውን ማለት ነው ዛሬ ላይ ግንዛቤ እንፈጥራለን። ግንዛቤው ለሁላችንም ይጠቅማል። ወደ ትምህርታችን ከመግባታችን በፊት ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር እንድታደርጉ በዚህ አጋጣሚ በትህትና ጠይቃችኋለሁኝ። የብሉ ኢኮኖሚክስ ኤክስፕሎሪንግ ስትራቴጂክ ኢምፖርታንስ ኪ ሴክተር ን ፊቸር አውትሉክ ኦፍ ኦሽንስ ኢመርጂንግ ኢኮኖሚክ ፍሮንትር ነው። ከወደፊት አንጻር ምናልባት ይህ ሴክተር እጅግ አስገራሚ በሆነ ሁኔታ ማለት ነው የኢኮኖሚ ባትል ፊልድ ይሆናል ተብሎ ይጠበቃል። ከ2030 እስከ 2040 50 ባለው ጊዜ ውስጥ ባሉት 20 ዓመታት ውስጥ ማለት ነው። እንደ ኒው ኢኮኖሚክ ፍሮንታር ሆኖ ነው የሚመጣው። እንደ አዲስ እንደገና ሪጀኔሬት አድርጎ ነው ብሉ ኢኮኖሚ የሚፈጠረው ከዚህ አንፃር ክሪቲካል ባትል ፊልድ ይሆናል ማለት ነው። እንግዲህ በምን አይነት መንገድ ነው አዲስ የኢኮኖሚ ፍሮንታየር የሆነው ብለን ስንወስድ፣ አንዱ የሀብት እጦት መጨመር፣ ኢንክሪዚንግ ሪሶርስ ካርሲቲ ኦንላንድ ድራይቭስ ኤክስፖሬሽን ኦፍ ማሪታይም ሪሶርስ በምድር ላይ በየብስ ላይ ያለው የሀብት እጦት እየጨመረ ከመምጣቱ ጋር በተያያዘ መንገድ ማለት ነው። አንደር ዘ ኦሽን በውሃና በውሃ አካላት ውስጥ ገብቶ ከስራቸው የሚገኘውን ማዕድን ኤክስፕሎር ለማድረግ በማሰብ ነው። እንግዲህ ቀጣይ ፍሮንቲየር የሚሆነው ቴክኖሎጂው በራሱ አድቫንስ እየሆነ ሰስተነብል ማሪታይም ሪሶርስ ዩቲላይዜሽን ፊዚብል እየሆነ እየታየ ስለመጣ ነው። ፓራዳይም ሽፍት ፍሮም ትራዲሽናል ኦሽን ኢኮኖሚ ቱ ሰስተነብል ኢኮኖሚ። የኦሽን ኢኮኖሚው ትራዲሽናል ነው። ስለዚህ አሁን ቀጣይነት እና ዘላቂነት ያለው የሰማያዊ ኢኮኖሚ ግንባታ ሂደት እየተጀመረ ነው ማለት ነው። ብሉ ኢኮኖሚ ስንል ምን ማለታችን ነው?

የወንዞችን እና የውቅያኖሶችን ኢኮሲስተም ጤናማ ለማድረግ በማስፈለጉ ነው። ብሉ ኢኮኖሚ በሚል አሁን ኢመርጅ እየሆነ ያለ ኢኮኖሚ ማለት ነው። ብሉ ኢኮኖሚ ሪፕሬዘንት ክሪቲካል ፓራዳይም ሽፍት ቱዋርድ ሲስቴም ኢኮኖሚክ ሪዚሊየንስ፣ የማይበገር የኢኮኖሚ ግንባታ እየሆነ እየመጣ በመሆኑ ነው። እንግዲህ የዓለም የኢኮኖሚ ባትልፊልድ ሆኖ ብቅ ያለው ማለት ነው። ኮር ኮምፖነንትስ ኦፍ ዘብሉ ኢኮኖሚ ስንመለከት ኮምፖነንቶቹን አንደኛው ኢስታብሊሽ ኦሽን ኢንዱስትሪ በውቅያኖች ላይ የሚካሄድ የትኛው እንቅስቃሴ ኢንዱስትሪ ማለት ነው ለመመስረት ነው። ከዚህ ጋር በተያያዘ መንገድ አንደኛው ፊሽ ፊሸሪስ ነው። ሰስተይነበል ሃርቨስቲንግ ማሪታይም ሊቪንግ ሪሶርስ ህይወት ያላቸውን በውቅያኖስ ውስጥ የሚኖሩ አሳና አሳ መሰል ህይወት ያላቸውን ነገሮች ሀርቨስት ለማድረግ አዳዲስ ኢንዱስትሪዎች እየመጡ ነው። ያ ማለት እስከ ዛሬ የለም ማለት አለም ግን የትኩረት ማዕከል እየሆነ መጥቷል ማለት ነው። ሁለተኛው ማሪታይም ትራንስፖርት ነው ሺፒንግ ኤን ሺፕ ቢልዲንግ ፎር ግሎባል ትሬድ ማለት ነው። በተለይ ደግሞ በአሜሪካ፣ በቻይና፣ በሩሲያ እና መሰል በሆኑ ባደጉ እና እያደጉ ባሉ ሀገራት የተያያዘው አሁን በሌሎች ሀገራት ማለት ነው ፍላጎት እያደገ መጥቷል። ከዚህ ጋር በተያያዘ መንገድ ኮስታል ቱሪዝም፣ ድራይቭ ቱሪዝም፣ ማሪታይም አርኪኦሎጂ ኤን ግሪስ ከዚህ ጋር በተያያዘ መንገድ የቱሪስት መዳረሻ ለማድረግ የፍንጭምር በአዲስ መልክ እንደገና እየተሰራ ነው። ኢመርጂንግ ኢኖቬቲቭ አክቲቪቲ ከዚህ ጋር እየመጣ ያለው አሁን አኳካልቸር ነው። ፋርሚንግ ኦፍ ፊሽ፣ ሸልፊሽ ንድ አልጌ አሁን እየጨመረ መጥቷል። በአዳዲስ እውቀት በአዳዲስ ቴክኖሎጂ በተለይ ደግሞ ከግሪን ኢኮኖሚ ጋር በማስተሳሰር ኢቨን ጭምር ማለት ነው ኦፍሾር ሪኒዌብል ሪሶርስ አሁን የሪኒዌብል ሪሶርስ ታዳሽ ሀይል ለግሪን ኢኮኖሚ በራሱ የሆነ አስተዋጽኦ ስለሚያደርግ በተለይ ከዊንድ ዌቭ ኤንድ ታይዳል ኢነርጂ ጋር በተያያዘ መንገድ ለማመንጨት አሁን በውቅያኖሶች ላይ በሀይቆች ላይ ከፍተኛ የሆነ ዊንድ ነፋስ ስላለ፣ ወይቭ ስላለ ያን ወይቭ ተጠቅሞ ኢነርጂ ማምረት ወደሚቻልበት ሁኔታ እየታየ ነው። ማራይን ባዮቴክኖሎጂ ዲስከቨሪ ኦፍ ኖቨል ኮምፓውንድ ከዚህ ጋር በተያያዘ መንገድ አዳዲስ የሆኑ ነገሮች ብቅ ያሉ ነው። ስለዚህ ብሉ ኢኮኖሚ ኢንኮምፓስስ ዳይቨርስ ሴክተር ባየት አልፎ ሰስቴናብል ኢኮኖሚክ ግሮዝ እየሆነ ነው። ከውቅያኖስ ባለፈ በወንዞች እና ሀይቆች በታላላቅ ግድቦች ዙሪያ ስማርት የሆኑ ሲቲዎች ለመፍጠር ኢቨን ጭምር በአለም አካባቢ ከፍተኛ የሆነ እንቅስቃሴ አለ። ይህ ባደጉትም ዜና በማደግ ላይ ባሉትም ሀገራት ይሁን ጭምር ማለት ነው። ከፉድ ሴኩሪቲ ባትል ግራውንድ ጋር በተያያዘ መንገድ የውሃና ውሃ የሆኑ አካላት ማለት ነው የትኩረት አቅጣጫ እየሆኑ ነው። ኮምፒቲሽን ሴንተር ኦን ሰስቴነብል ፊሸሪስ አንድ አኳካልቸር በተለይ ደግሞ ሰላሳ አንድ 24% የፊሽ ስቶክ ፊሽ ገታ ከ2013 ላይ እንደሚያሳየው ጥናት ማለት ነው፣ ባዮሎጂካሊ አንስቲቴብ ሌብልስ አሁን ያለው ሁኔታ ማለት ነው። ኢሌጋል ፊሽንግ ህገወጥ የፊሽ አሳ ማስገር አካውንትስ ፎር ከ11 እስከ 26 ሚሊዮን ቶን ይሆናል። ህገወጥ ነው እንቅስቃሴው። ስለዚህ ይህንን ወደ ሲስተም ወደ ስርዓት ማስገባትም ይፈልጋሉ ማለት ነው። ዌል ማኔጅ ፊሽ ኮድ ይልድ አዲሽናል ኤቲ ቢሊዮን ዶላር አኗዋሊ። ዌል ማኔጅድ ብናደርገው በአግባቡ ብንጠቀምበት እና ብንሰራበት ማለት ነው በዓለም ላይ ከሰማኒያ ቢሊዮን ዶላር በላይ በዓመት ሊያስገኝ ይችላል። ፊሸሪው ማለት ነው አግሪካልቸር ቱ ፕሮቫይድ ቱ ሰርስ ኦፍ ግሎባል ፊሽ ኮንሰምፕሽን ባይል ስለዚህ ሁለት ሶስተኛው የሚሆነው አግሪካልቸር በ2030 ኮንሰምሽን አሳ ይሆናል ተብሎ ይጠበቃል። ስለዚህ 80 ቢሊዮን የነበረው አኗዋል 66 ፐርሰንት ያድግና በ2030 ማለት ነው ሁለት ሶስተኛው የግብርናና ግብርና ምርቶች ጋር በተያያዘ መንገድ የአሳ ሀብት ይሆናል ማለት ነው። ኢኮኖሚክ ኢምፓክቱ ስንመለከት ይህንን መስለው አሁን ከረንት ላይ ብዙ እንቅስቃሴ የለም በሚል ሁኔታ ነው የሚወሰደው። ምክንያቱም በተወሰኑ አካባቢዎች እና ግለሰቦች የተያዘ ስለሆነ ማለት ነው። ሌላው የምናየው ምንድነው? ከዚ ጋር በተያያዘ መንገድ ኢነርጂ ኤንድ ሪሶርስ ኮምፒቴሽን በማሪታይም ጋር ያለውን ሁኔታ ስንመለከት ኦፍ ሾር ሪኒየብል ኢነርጂ ለመገንባት ጅማሪ ነው። ካፓሲቲ ፎካስት ቱራይዝ አልሞስት ቴን ፎልድ ባይ በአስር እጥፍ በ2030 ያድጋል ተብሎ ይጠበቃል። ንድ ክስፔክቱ ቢካም ላርጀስት ኤሌክትሪክ ሶርስ ይሆናል ማለት ነው። በ2040 ከታይዳል ዊንድ ኤነርጂ መነጫ ተብሎ የሚታሰበው ማለት ነው። ስለዚህ ኦሽን ተርማ ኢነርጂ ኮንቨርሽን ጋይኒንግ አቴንሽን ትኩረት እያገኘ ያለው ማለት ነው። አሁን ላይ ሌላኛው ዲፕ ሲ ማይኒንግ ከውሃ ወለል አካባቢ ታች ዝቅ ብሎ ማለት ነው። በተለይ ኮባልት፣ ኮፐር እና ዚንክ ኤክስትራክሽን እዚህ አካባቢ ኮመርሻላይዝ እየተደረገ ነው። ወደፊትም እንደዛ የሆነ ተብሎ ይጠበቃል። እነዚህን ማድናቶችን ሊያገኙ የሚችሉ ቴክኖሎጂዎች ኢቨን ጀመር ኢኖቬቲ እየተደረጉ ነው። ሲግኒፊካንስ ኢንቫይሮንመንታል ሪስክ ገቨርናንስ ቻሌንጅ አለው። ስለዚህ ከዚህ ጋር በተያያዘ መንገድ ሜሽን ፎስተር ማስተር ለማድረግ ሪኔብል ኢነርጂን ከኦፍሼር ማለት ነው እና ዲፕ ሲቤድ ማይኒንግ ቴክኖሎጂ ሲግኒፊካንት ስትራቴጂክ አድቫንቴጅ እየሆነ መጥቷል ማለት ነው። ትሬድ ኤንድ ኮኔክቲቪቲ ኮንትሮል ከትራንስፖርት ጋር በተያያዘ መንገድ እንግዲህ የዓለም 80 ፐርሰንቱ የሚሆነው ትሬድ ቮሊዩም የሚካሄደው በውሃ ላይ ነው። ማሪታይም ትራንስፖርት እንግዲህ ቀጣይ የግሎባል ባክቦን ሆኖ ይቀጥላል። ሲቦን ትሬድ ፕሮጀክት አኳራብን በሃያ አምሳ፣ ማለት ነው በአራት ጥፍ ያድጋል ተብሎ ይጠበቃል። ፖርትስ ቫይታል ፎር ኢኮኖሚ አክቲቪቲ የፖርት ጥቅም በጣም መሰረታዊ የሆነ ቫይታል እየሆነ ይመጣል። ከዚህ ጋር በተያዘ መንገድ ሁለት ነጥብ አምስት ሚሊዮን ጆፕን ክሬት በማድረግ ድርሻውን ያበረክታል ማለት ነው። ኮንትሮል ኦፍ ማሪታይም ቾክ ፖይንት ዊል ስትራቴጂክ ፕራዮሪቲ ታሚንግ ድኬድ። እነዚህ ቸክ ፖይንት የሚባሉ ማሪታይም ኮንትሮል የማድረግ የሚጥረው ኬድ ማለት ነው። ፕራዮሪቲ ቅድሚያ ይሰጠዋል ማለት ነው። ፕሮጀክሽኑ ግ እንደሚመለከተው ይህ ነው የሚመስለው። አሁን ካለው በአራት እጠፍ ያድጋል። ከቻሌንጁ ምንድነው ክላይሜት ቼንጅ ዲካርቦናይዜሽን ጋር በተያያዘ መንገድ አሁን ቻሌንጅ ሆኖ ይቀጥላል ማለት ነው። ኢኖቬሽንን ባዮቴክኖሎጂ ወስን ስንመለከት ማሪታይም ባዮቴክኖሎጂ ፓተንት ኢንክሪዝ ሳ ፐርሰንት ይጨምራል። የባዮቴክኖሎጂ ጋር በተያያዘ መንገድ የስነ ህይወታዊ ጥናትና ምርምር፣ ህይወትን የማስቀጠል ጉዳዮች ማለት ነው። ኦሽን ቫስት ባዮዳይቨርስ ሶርስ ኦፍ ኖቨል ጄንስን ኮምፓውንድ አፕሊኬሽን ኢን ሜዲሲን የመድኃኒት የምግብ የሚኒራል እና ኤነርጂ ሴክተር ሆኖ ይመጣል ተብሎ ይጠበቃል። የኦሽን ሴክተር ማለት ነው። ከዚህ ጋር በተያያዘ መንገድ ኪ ኢኮኖሚክ ኦፖርቹኒቲ ፎ እነዚህ በሊስት ዲቨሎፕድ ካንትሪስ ን ኮስታል ካንትሪ የሚባሉትም ማለት ነው በተለይ ደግሞ ስሞል አይዝላንድ ዲቨሎፕመንት ስቴት በሚላቸው እንችላለን። ለዚህም ማለት ነው በተለይ ከማሪታይም ባዮቴክኖሎጂ እና ኢኮኖሚ ግሮዝ ጋር በተያያዘ መንገድ እያደጉ ይመጣሉ። አንደር ኤክስፕሎርድ ማሪታይም ባዮቴክኖሎጂ ዳይቨርሲቲ ጋር በተያያዘ መንገድ ለውጥ ይኖራል ማለት ነው። ኢንቴሌክቹዋል ፕሮፐርቲ ሼሪንግ ሪያል ኢኩቴብል ዴቨሎፕመንት ያስፈልጋል እንግዲህ አሁን በተለይ የባለቤትነት ጥያቄ እንደዚሁም ሀብትን ሼር ጥቅምን ሼር የማድረግ እና ኢኩይቴብል ድቨሎፕመንት ፍትሃዊ እድገት ጋር የተያዘ መንገድ ጥያቄዎች ይኖራሉ። ሌላ ኢንቫይሮንመንታል ገቨርናንስ ቻሌንጅ ነው። ኢንቫይሮንመንታል ዲግራዴሽኑን ስንመለከት አንስ ምቹ ያልሆነ የማዕድን ፍለጋ እና የፊሽ ሀብት ማለት ነው። ኦልሞስት ሰርቲ ዋን ፖይንት ፎር ኦፊሽ ስቶክስ ፊሽድ አት ባዮሎጂካሊ አንሰስቴነብል ሌቨልስ ምቹ ባልሆነ መንገድ ነው እየተሰበሰበ ያለው። እንደዚሁም ፊሽንግ ከ11 እስከ 26 ሚሊዮን ቶን ኦፊሽ ካቻ ነዋሪ ባልጣት ከ10 እስከ 22 ቢሊዮን ዩስ ዶላር ነው። ፖፕሌሽኑ 80 ፐርሰንት ግሎባል ማሪታይም ፖሊሽን ፍሮም ላንድ ቤስ ሶርስ የሀይቆች እና የወንዞች የውቅያኖሶች ብክለት 80 ፐርሰንቱ ከላንድ ጋር በተያያዘ መንገድ ነው። ሀቢታት ዲስትራክሽን ኮስታል ዴቨሎፕመንት ዲፎርስቴሽን አንድ ማይኒንግ ክላይሜት ቼንጅ ራሱ ሌላ ዲግራዴሽን ነው። እንደዚሁም ሜዲትራኒያን ዋርሚንግ 20% faster than global average ፐርሰንት ከዓለም የሙቀት ሁኔታ መጨመር ጋር በተያዝ መንገድ እንደዚሁ ፍራግመንትድ ማኔጅመንት እና ኢንተርናሽናል ሎ ጋር በተያዙ ጉዳዮች መሰረታዊ ችግሮች ቻሌንጅ ያጋጥማል ማለት ነው። ፋይናንሲንግ ኢንቨስትመንት ባሪየርም ሌላው ምትል ነው። ፈንድ ሪኳየርመንት እንግዲህ በ2030 ከ1.5 ቢሊየን ዶላር ሶቨሬን ፈንዲንግ ያስፈልጋል። ይህ የኦሽን መሰረተ ልማትን ለማከናወን እንደዚሁም አንድ ትሪሊዮን ፕራይቬት ማርኬት ፈንዲንግ ሪኳየርድ ፕራይቬት ማለት ነው። ኢኖቬቲቭ ፋይናንሲንግ ሜካኒዝም ምንድነው? ብሉ ቦንድ ያስፈልጋል። ራይዚንግ ካፒታል ፎ ኦሽን ፕሮጀክት፣ ደቢት ፎ ኔቸር ስዋፕስ፣ ፋይናንሽል ፎር ኮንሰርቬሽን ከረንት ኢንቨስትመንት ጋፕ ኦልሞስት ኢንሲግኒፊካንት ነው እዚህ ጋር የሚታይ የለም። ሪኳርድ አለ ግን አይታይም። ብዙ በዚህ ጋር የሚታየው ከለር ግራፍ ላይ እንደምትመለከቱት ማለት ነው። ይሄ ከለር ኦልሬዲ የሚታይ አይደለም። ሶርስ ኦፍ ፈንዲንግ ሪኳርድ ልንለው እንችላለን። ኦሽን ኢንቨስትመንት ከርንቲ አማንት ኦኒ ፍራክሽን ኦፍ ሪኳርድ ፈንድ ኪባሬር ሀይር አንፍሮን ኮንስተን ሎንግ ተርም ሪተር ሜክ ፕሮጀክት ሌስ አትራክቲቭ ቱ ትራዲሽናል ኢንቨስተርስ ጋር በተያያዘ መንገድ ማለት ነው። ስትራቴጂክ አውቶቡኮ ምንድን ነው? በተለይ ከብሉ ኢኮኖሚ ጋር በተያያዘ መንገድ ፊውቸር ሊደርሽፑ ምንድነው መምሰል አለበት ብለን ስናይ ከሀያ ሰላሳ እስከ ሀያ አምሳ ባለው ባላንስድ አፕሮች ሚንስ ኢኮኖሚክ አቢሽንስ ወይ ስስትናል ፕራክቲስ ፎር ለንግ ተርም ፕሮስፔሪቲ ባላንስ የሆነ ሚዛን የጠበቀ መሆን መቻል አለበት። ከውቅያኖስ ወንዝ እና ሐይቆች ጋር በተያያዘ መንገድ ቴክኖሎጂ እንደዚሁ ኢኖቬት መደረግ መቻል አለበት። ይህ ደግሞ ስትራቴጂክ አድቫንቴጅ ነው ለብሉ ኢኮኖሚ ማለት ነው። ኢንተርናሽናል ኮኦፕሬሽን ዓለም አቀፍ ትብብር ያስፈልጋል። ኢንክሉሲቭ ዲቨሎፕመንት አካታች የሆነ ልማት ያስፈልጋል ማለት ነው። ሚሽን ዛት ናቪጌት ዘስ ኮምፕሌክስቲ ሴኪር ሲግኒፊካንት ኢኮኖሚክ ን ስትራቴጂክ አድቫንቴጅ ለማለት ያክል ነው። እንግዲህ በጥቅሉ ስለ ብሉ ኢኮኖሚክስ በተወሰነ መንገድ ከሀያ ሰላሳ እስከ ሀያ ሀምሳ ባለው ጊዜ ውስጥ ምን ሊመስል እንደሚችል እና የመሪዎች የቢዝነስ ሰዎች ወይም ፐብሊክ ኦር ፕራይቬት ሊሆኑ ይችላሉ ወይም ዜጎች እይታቸውን በዚህ አይነት መንገድ ቢያደርጉ የሚል ግንዛቤ በመፍጠር የተዘጋጀ ቢሊዮ ነው። ስላዳመጣችሁ እጅግ አድርጌ አመሰግናለሁ።